በሄኖክ ና በሀሴት መካከል ያለውን ምስጢር መራዊ ስላወቀች ሁለታቸው ሲነጋገሩ ባሉበት ወቅት ቀጥታ ወደ ክላሳቸው በመግባት ጽናት ና ኪሩቤል ላይ ይህንን ስታደርጉ ቁጭ ብዬ የማያችሁ ከሆነ ተሳስታችኋል ብላ በመናገሯ ሁለታቸው እሷን ክፍል ውስጥ እንዲያግቷት ሆናለች ሰላም ሰላም፣ ውድና የተከበራችሁ የወጋገን ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ አትርሱ። ጽናት ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። እንደሚታወቀው ካሳለፍ ነው ፓርቲ ላይ ክሩቤል ከቤት ወጥቶ ሁላቸውም እሱም በመፈለግ ላይ ነበሩ። በተለይ ሀሴት በእኔ ምክንያት ሊሆን ይችላል በሚል ሀሳብ ለሰናይት በነገረቻት ነገር ተመርኩዛ ሰናይት ለጽናት ስትነግራት ጽናት ደግሞ ወደ ሀሴት በመሄድ ምናልባትም ክሩቤል ወደ ቤት ላይ መለስ የቻለው በአንቺ ምክንያት እስከሆነ ድረስ የት እንዳለ ስለምታውቂ ምን አድርገሽ ነው? በማለት ሀሴትን ስትጠይቃት፣ ምን እያልሽ ነው? እኔ ምን እንደምትይም እየገባኝ አይደለም በማለት ላይ እየተከራከሩ ሳለ፣ ሰናይትና መራዊ ከኋላ ይከተሏታል ጽናትን። ጽናት ምን ሆነች ነው? በማለት ሲጠይቋት ክሩቤል የት እንደደረሰ እስኪ ጠይቋት፣ እሷ የምታውቅ ይመስለኛል። ምን አድርጋው ነው በማለት ስትናገር፣ እሷ ምን ታደርገዋለች? ጽናትዬ ተረጋጊ በማለት ጽናትን ለማረጋጋት ይሞክራሉ። እንደሚታወቀው የክሩቤል ጓደኛ ደግሞ ጽናትን አፍቅሪያት አለው በሚል ነገር እያላዘነ ነው ያለው። በነገራችን ላይ ወንድ ልጅ ሲወድ እንደዚህ አልነበርም። ነገር ግን አሁን የክሩቤል ጓደኛ ነኝ ብሎ ራሱን የክሩቤል ጓደኛ አድርጎ ወደ እነሱ ቤት የመጣው ልጅ ጽናትን ወድጃታለሁ በሚል መልኩ አንዳንድ ነገሮችን እየሰጣት እየጠጣች ያለበት ሁኔታ ነው ያለው። አይታችሁ ከሆነ መድኃኒት ጠጥታ ነበረ። እንግዲህ መድኃኒቱን ከጠጣች አይቀር ነበር፣ ሁለታቸውም ነበረ የጠጡት። እሱም ጠጥቶ ነበረ። መድኃኒቱን የጨመረችው ሐሴት ከመሆኗ ጋር ሐሴት ከሱም ላይ እንድጠጣ አድርጋ ነበረ። እንግዲህ ጽናትን አጠምዳታለሁ አሁን መድኃኒቱን ከወሰደች በኋላ እቤት ሄዳ ስለምትተኛ፣ በዛን ወቅት ምንም ራሷን ለመከላከል የምታደርገው ነገር አይኖርም በማለት አቅዶበት ስለነበረ ጽናት ያለማወቅ፣ እሱም ደግሞ ታቅዶበት ጠጥቶ ምንም ሳያደርጋት እሱም በመድኃኒቱ ምክንያት ለመተኛት ችሏል ማለት ነው። እንደሚታወቀው እንግዲህ ተንኮለኛ ስንሆን ሌላ ተንኮለኛ ይላክብናል። ፈጣሪ መልካም ልብ ይስጥን። እንደዚሁም ጽናት ደግሞ በንጹህ ልቧ ስለሆነ ነገሮችን የምታስጌደው። ንጹህ ልብ ያላቸው ሰዎች ደግሞ የሚጠብቃቸው ኃይላቸው፣ እምነታቸው፣ ችሎታቸው፣ እውቀታቸው ሳይሆን የፈጠራቸው ፈጣሪ ነው የሚጠብቃቸው ና መቼም ቢሆን አስተማማኝ አካል ላይ ነው ያሉት። እንግዲህ ክሩቤልን መድኃኒቱን ወስዷል። እንደሚታወቀው ጽናት ለራሷ ውሃ ልትጠጣ ኬችን ውስጥ በግላስ ውሃ አዘጋጅታ ሳለ የክሩቤል ጓደኛ ስልኬን ክላስ ውስጥ ረስቼው መጣው ሂጂና አምጭልኝ በማለት ሲጠይቃት፣ እውነትህን ነው በማለት ስትጠይቀው፣ አዎ እውነቴን ነው እየቀለድኩ አይደለም እያዘዝኩሽ ነው በማለት ሲነግራት፣ እሺ አመጣልሃለሁ በማለት ወደ ክፍሉ ስትሄድ የእሱን ስልክ ለማምጣት እሱ ደግሞ ቀድታ ልትጠጣው ያስቀመጠችው ውሀ ላይ መድኃኒት ጨምሮ ነበረ። ስልኩን አምጥታለት ስልኩን ተቀብሎ እሱም ወደ ውጭ ሲወጣ፣ ክሩቤል ደግሞ ወደ ኬትሸን ይመጣል። ውሃ አምጭልኝ እያልኩሽ እየጠራውሽ ነበረ በማለት ሲጠይቃት፣ ወይ አልሰማውክም ነበር፣ እሺ ልቅዳለህ በማለት ወደ ውሀው ዘወር ስትል፣ ምን ነው የተቀዳ የተዘጋጀ ያላ አደል እንዴ? በማለት እሷ ለራሷ ያዘጋጀችውን ውሀ ክሩቤል ይጠጣዋል። ጽናትም ክሩቤል እንዳይጠጣ ውሃውን የቻለችውን አድርጋ ነበረ። ነገር ግን ክሩቤል የእሷን ንግግር ሳይሰማ ውሃውን ለመጠጣት ትችሏል። ከዛም በኋላ ውሃውን ከጠጣ በኋላ ቀጥታ ወደ ሳሎን ቤት ነበረ የሄደው። ሳሎን ቤት ቁጭ ብሎ ከተወሰኑ ደቂቃዎች በኋላ ራሴን፣ ጽናት ጽናት እያለ የተጣራ በዛው ተኝቶ ነበረ። ጽናት ሲል የሰማችው ጽናት እየሮጠች ወደ ክሩቤል ስትመጣም ራሴን በማለት ስለወደቀ ነቃ እያለች ቀዝቃዛ ውሃ ብደፋበትም ተይኝ ልተኛ እንዳረብሽኝ በማለት ክሩቤል ተኝቶ ነበረ። በዚህ ሁኔታህ ለምን ትተኛለህ? ሐኪም ነው መጥራት ያለብን ወይን ወደ ሐኪም ቤት መሄድ አለብን ብላ ለክሩቤል ሀሳብ ብታመጣለትም አትረብሽኝ ልተኛበት በማለት ሲነግራት፣ እሽ በቃ የምትለብሰው ነገር አመጣልሃለሁ ተኛ በማለት ትራስ በማስተካከል እዛው ሳሎን ቤት እንዲተኛ ታደርጋለች። ለእነ ናሆም ልደውልላቸው ይሆን የሚል ሀሳብ ይመጣላታል። ነገር ግን እነሱ ከመጡ ደግሞ ሊረብሹት ድምፃቸውን ሲሰማ ሊነሳ ስለሚችል አትቀስቅሽኝ ብሎኛል የሚለውን ቃሉን ደግሞ ስታስታውስ በቃ ቁጭ ብዬ ልጠብቀውና የተወሰነ ጠብቄው ማይነቃ ከሆነ ለእነ ናሆም ደውላለሁ ወይም ደግሞ ሐኪም እጠራለሁ በማለት አጠገቡ ቁጭ ብላ ሳለ ድንገት ይነቃል። ሲነቃ ምሷን ነበር ያያት። ከዛም በኋላ ተነሳ እንዴህ በቃሽ በማለት ወደ ኬትችን ስትሄድ መልሶ ተኝቶ ነበረ። ይሄ ጓደኛ ያለው አካል ጽናትን ወዳት አለው እያለ ያለው ልጅ እሱ ነበረ። በጽናት ቦታ ላይ ቆጭ ብሎ ያገኘው ሁለተኛ ዓይኑን ሲገልጥ እንዴ ምን ተፈጥሮ ነው በማለት ደንግጦ ከእንቅልፉ ተነስቶ ያየዋል። ምን ነው በማለት ሲጠይቀው እኔ ፍቅር ይዞኝ እንቅልፍ እምቢ ብሎኛል ለ በማለት ይነግረዋል። ፍቅር፣ እንዴት አንተ ደግሞ በየቀኑ ነው እንዴ ፍቅር የሚይዝህ በማለት እየቀለደ ሲነግረው፣ አሁን እውነቴን ነው የምነግርህ፣ ለሌት እንቅልፍ አጥቻለሁ። በጣም ከባድ ፍቅር ይዞኛል በማለት ይነግረዋል ለክሩቤል ክሩቤልም ከማን ነው፣ የሆነ ሆኖ በአሁኑ ደግሞ ከማን ነው ፍቅር የያዘ ብሎ ሲጠይቀው ከጽናት ነው የያዘኝ በማለት ሲነግረው ይሄማ በፍጹም ሊሆን አይችልም በማለት ይመልስለታል። ከዛም በኋላ ቶሎ ወደ ኪትችን ይሄዳል። ጽናት በዚህ አጋጣሚ ምንም የምታውቀው ነገር የላትም፣ በወጣ በገባ ቁጥር ልጁ እየረበሻት መሆኑን እንጂ ለክሩቤል የተናገረው እንደዚሁም ደግሞ ፍቅር ያዘኝ ያለው ነገር ከእሷ ጋር ምንም የሚያገናኘው ነገር የለም። ክሩቤል ግን ጽናትን ስለሚወዳት ብቻ ሄዶ በቤቴ ላይ ይህን ነገር ማድረግ አቼኝ በማለት ጽናት ላይ ሲጮባን ነበረ። እኔ ምንም የማውቀው ታሪክ የለኝም በማለት ስለ ክሩቤል መለሰችለት። ከዛም በኋላ ክሩቤልን ትታ ወደ ልጁ ነበረ የሄደችው። ልጁ ሳሎን ቤት ቁጭ ብሎ ቴሌቪዥን እያየ ነበረ በአጋጣሚ ከዛም በኋላ ሄዳ ይሄ የስራ ቦታዬ ነው። ስራ ቦታዬ ላይ ደግሞ አትረብሽኝ። ለክሩቤል ምን ብለህ ነው የነገርከው? በማለት ስትነግረው ደግሞ ከአንቺን ብሶ እኮ እኔ ልበዛብሽ ነው እንጂ አላንስብሽም በማለት ራስውን ከፍ ከፍ ለማድረግ ሲሞክር በጥፊ ብለዋለች። እንደዚሁም ልጁም ሲናገር እንደዚህ ቆፍጣናና ጣናና ኮስታራ ሴት በጣም ነው የሚመቸኝ በማለት እንደተናገረው እንደነዚህ አይነት ሴቶች ለአንተ ብቻ ሳይሆን ለሁሉም ሰዎች ይመቻሉ። እንግዲህ ክሩቤልም በደንብ ያውቃታል ጽናትን፣ ኮስታራ መሆኗን በነገሮች በጣም ሲበዛ መልካም መሆኗን ነገር ግን በአሁኑ የእሱን ፍቅር አለመቀበሏ ከተቀበለች ገና ሀያ አራት ሰዓት ሳይሞላው ሀሳቧን መቀየሯ ሁሉ ነገሩ ግራ ቢያጋባውም ጽናት ግን ክፉ ሰው እንዳልሆነች ያውቃል። ጽናትዬ አንቺ እኮ ክፉ ሰው እንዳልሆንሽ አውቃለሁ፣ ነገር ግን ፍቅሬን ተቀበልኩ ብለሽ ሀያ አራት ሰዓት ሳይሞላሽ ሀሳብሽን ያስቀየረሽ ነገር ምን ይሆን ግራ አጋባሽ በማለት ክሩቤልም ብዙ ጊዜ በተለይ ሲጠጣ የሚደጋግመው ነገር ነው እና ወደ ጽናት ሄዶም እንግዲህ ብሶቱን ገልጾላታል ከዛም በኋላ ከቤት እንደወጣ አልተመለሰም ክሩቤል፣ የት ሄደ? የት ሊሄድ ይችላል? ምን አድርጋቸውን ነው? በሚለው እንግዲህ ሀሴት ልጁን ይሄ የክሩቤል ጓደኛ ነኝ የሚለውን ልጅ ስትጠይቅ እሱ እኮ ትልቅ ሰው ነው፣ በራሱ መወሰን የሚችል ሰው ነው፣ ህጻን አደለም፣ እን የሆነ ቦታ አስቀምጮ በመጣ በእግሩ የሚመጣ አካል ነው እኮ በማለት ለሷ ቢመልስላትም ጽናት ግን ሀሴትን እሷ ደግሞ አንቺ ትሆኛለች በማለት ሀሴትን ተጠራጥራለች። እንደሚታወቀው ናሆምም ራሱን እየወቀሰ ነው ያለው። ጓደኛዬ ይ እኔ እኮ አንተን መስማት ትቼ ሌሎችን እየሰማሁ፣ የሚያዳምጥህ የሚሰማህ ሰው ስታጣ ዝም ብለህ ለመጥፋት ወስነህ ነው በማለት ናሆም ራሱን እየወቀሰ ነው ያለው። እንደሚታወቀው ናሆምና ና ክሩቤል አብሮ አደግ ጓደኛ ከመሆናቸውም አንጻር ነገር ግን ወደ ክሩቤል ቤት የገባቸው ሰራተኛ ጽናት በቀና አስተሳሰቧ ና በመልካም ሰውነቷ ናሆምም በጣም ይቀርባታል፣ ያምናታል፣ ይወዳታል። ከዛም አንጻር ነው እንግዲህ በክሩቤል ና በጽናት መካከል አንዳንድ ነገሮች ሲፈጠሩ ናሆም ሚዛናዊ ሆኖ ነው አስተያየት የሚሰጠው። ሚዛናዊ ሆኖ ነው የሚደግፈውም የሚቃወመውም ና አንዳንዴ አንቺ አጠፋሽ ከሚለው ይልቅ አንተ አጠፋህ ቢለው ክሩቤልን ቢቃወም ይሻለዋል። ምክንያቱም ጽናት ለነገሮች በጣም አስተዋይና በጣም መልካም እንደሆነች ከቅርብ ጊዜ ወዲህ ቢያውቋትም በነገሮች በጣም በሰፊ በስፋት ያወቋት ይመስላል። እንደዚሁም አሁንም ናሆምም እንዳለው በአሁኑ ግን ጽናት ጥፋተኛ ነሽ እውነቱን መናገር ነበረብሽ። እንግዲህ ናሆም እዚህ ላይ የተደበቀ እውነት እንዳለ አያውቅም። በቻለችው አቅም ግን መራዊ ለውሳኔም ለንግግርም አትቸኩል በማለት ናሆምን እያረጋጋቸው ነው ያለችው።